ሰዎች የሚላስ የሚቀመስ አጥተው ሳር እየበሉ ነው። ይህ የሆነው እዚሁ ምስራቅ አፍሪካ ላይ ነው። እንዲህ እንደ ዛሬው የደም ድርስ ሳትሆን ሀገሪቱ ማንም ሊጎበኛት የሚሻት ነበረች። ከግብፅ በላይ ብዙ ፒራሚዶች የሚገኙባት ሀገር ናት። ረጅሙን የአፍሪቃ ጦርነት አካሂዳለች። አሁንም ዘግናኙን የአፍሪቃ ጦርነት፣ አንዳንዶች እንደሚሉት ደግሞ ባለማስከፊውን ጦርነት እያካሄደች ነው። ባለፈው ረጅም ጦርነቷ ማለትም ከፈረንጆቹ 1983 እስከ 2005 ድረስ 1.5 ሚሊዮን ዜጎች አልቀዋል። አሁን እያካሄደች ባለችው የእርስ በርስ ጦርነት ደግሞ የድሾ ሀገር ጎረቤቶቿን ያስናቀ እልቂት ውስጥ ትገኛለች። ከ54 ሚሊዮን ጠቅላላ ህዝቧ 14 ሚሊዮን ዜጎቿ ተፈናቅለዋል። ዜጎቿ በረሃብ እንደ እንስሳ ሳር እየበሉ፣ ጦርነቱ ከባድ ሰቁቋ ውስጥ ከቷቸዋል። ቤተ መንግሥቱ ላይ ከባድ የሆነ ጦርነት ተካሂዷል። ዘር ተኮር ጭፍጨፋዎች እየተፈጸሙ በርካቶች እያለቁ ነው። የምስራቅ አፍሪቃ ትልቁን ቁስል፣ ዜጎች ሳር እንዲበሉ እያደረገ ያለውን የሱዳን ጦርነት በጥቂቱ እንመለከተዋለን። አብራችሁን ዝለቁም በሁለት ጄኔራሎች መሪነት የተለኮሰው የሱዳን ጦርነት ሁለተኛ ዓመቱን ሊደፍን ሳምንታት ቀርተውታል። ሁለቱ ጄኔራሎች ግዙፍ ጦር አሰልፈው ያላወደሙት የሱዳን ግዛት የለም። ከኦምዶርማን እስከ ካርቱም፣ ከከሰላ እስከ ዳርፉር፣ ፖርት ሱዳን ድረስ በአስር ሺዎች ያለቁበት ጦርነት እየተካሄደ ነው። ሽምግልና ቢገባ ማዕቀብ ቢጣል ውጊያውን ከማስፋፋት በቀር ሊያስቆሙ አልቻለም። ይልቁንስ ከግብፅ እስከ ተባበሩት አረብ ኤምሬቶች ከኢትዮጵያ እስከ ቻድ ሁሉም አንደኛውን አንጃ እየደገፈ ውጊያው ጦፏል። ዋና ከተማም ቤተ መንግስቱም መጀመሪያ ላይ ተቆጣጥሮት የነበረው የሱዳን ጦር ነበረም። ከወራት በፊት በጀትና በሚሳይል እንዲሁም በድሮን በታገዘ ውጊያ ፈጥኖ ደራሽ ኃይሉ ከሱዳን ካርቱምን ነጥቆ ነበረም። ቤተ መንግስቱ ውስጥ መሐመድ ሐምዳን ዳጋሎ ተሰይሞ ነበረም። የሱዳን ጦር ዋና አዛዥ አልቦራን መቀመጫቸውን ወደ ፖርት ሱዳን አደረጉ። ሆኖም እንደገና በመደራጀት ከሰሙኑ ባደረጉት ላስጨራሽ ጥቃት ቤተ መንግስቱን መልሰው ተቆጣጥረዋል። ሁለት ዓመት በተጠጋው የሱዳን የርስበርስ ጦርነት ከ28000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ከ14 ሚሊዮን በላይ የሚያሉት ደግሞ ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንዶች በሕይወት ለመቆየት እንደ እንስሳ ሳር እየበሉ ነው። ሱዳን ውስጥ የተፈጠረው ጦርነት እጅግ ከፍተኛ ሰቆቃ ያስከተለ ነው። ዝናብ እየዘነበ መሬቱ አብቃይ ሆኖ፣ ነገር ግን በጦርነት ምክንያት ሕዝብ ተርቧል። በደጉ ቀን አረም ብሎ ነቅሎ ይጥለው የነበረውን ሳር ሱዳናዊ መመገብ ጀምሯል። ይህ ጦርነት በዓለም ላይ እየተካሄዱ ካሉት ሁሉ አሰቃቂው ነው። በርካታ መፈናቀል እየተመዘገበበት ነው። በኢትዮጵያ የሚካሄዱ ውጊያማ አለ፣ ነገር ግን የሱዳኑ የከፋ ነው። ኢትዮጵያ ውስጥ አሁን ውጊያው እየተካሄደ ያለባቸው ቦታዎች ሰው ተረጋግቶ የሚኖርባቸው ናቸው። ቆላማ አካባቢ በሚባሉት ልክ እንደ አፋርና ሶማሌ ክልል አይነት ጦርነት ሲነሳ ነዋሪዎች በቀላሉ እንስሳቶቻቸውን ይዘው ወደ ሌላ ቦታ ይንቀሳቀሳሉ። ነገር ግን አሁን በኢትዮጵያ ውስጥ ውጊያ እየተካሄደ ያለባቸው አካባቢዎች ለረጅም ጊዜ አንድ ቦታ ላይ ይኖሩና ወዴትም ሊሄዱ የማይችሉ ሰዎች ናቸው። በአመዛኙ በደጋማው የኢትዮጵያ አካባቢ እየተካሄደ ያለው ጦርነት የተፈናቃይ ቁጥርን ቢቀንስም ነገር ግን በጦርነቱ የሚደርሰውን መከራ አላስቀረውም። በተለይ እንደወላጋና አጠቃላይ አማራ ክልል ውስጥ አሁን ውጊያ እየተካሄደ ባለባቸው አካባቢዎች ነዋሪዎች ወዴትም ሊሸሹ አይችሉም። ወደ ሱዳን ጉዳይ ስንመለስ ጦርነቱ ከፍተኛ የሆነ መፈናቀል አድርሷል። ሰው ከቀየው ከተፈናቀለ ተረጅ ይሆናል። ሰርቶ መብላት አይችልም። መጠለያ ቦታ ላይ ይሰባሰባል። ከዚያ ቀደም ዩኤስኤአይዲ ነበር የሚመግበው። አሁን እርሱም ቀርቷል። በዚህ ምክንያት በሱዳን እጅግ ከፍተኛ ሆነ ረሃብ ተቀስቅሷል። የተፈናቀሉ ሰዎች ሳር እንደ እንስሳ እየተመገቡ ነው። በአሁኑ ሰዓት በሱዳን ከግማሽ በላይ የሚሆነው ሕዝብ እጅግ ለከፋ ረሃብ ተጋልጧል። 25 ሚሊዮን ሕዝብ ምግብ ያስፈልገዋል። በተለይ በሰሜን ዳርፉር በሚገኘው ዘምዘም ካምፕ የሚገኙ ተፈናቃዮች ረሃብ ጠንቶባቸዋል። ከነዚህ ውስጥ 700 ሃምሳ አምስት ሺህ የሚደርሱት በከፋ አራብ ውስጥ ይገኛሉ። በረሃቡ ላይ በኮሌራ ና በወባ ምክንያት ብዙ ሰው እየረገፈ ነው። በሱዳን ከዘጠና በመቶ በላይ የሚሆኑ ትምህርት ቤቶች ተዘግተዋል። ጦርነት አስቀድሞ ከሚገድላቸው ነገሮች ውስጥ ትምህርት ዋነኛው ነው። በአማራ ክልል ጦርነት ከተቀሰቀሰበት ጊዜ አንስቶ ማለትም ላለፉት ሁለት ዓመታት ገደማ ትምህርት አይተው የማያውቁ በሚሊዮን የሚቆጠሩ አሉ። በተለይ ገጠራማ ወረዳዎች ልጆች ከትምህርት እንዲርቁ ሆነዋል። ሱዳን ውስጥ በተመሳሳይ ዘጠና በመቶ የሚያሉ የሱዳን ትምህርት ቤቶች ተዘግተዋል። ይህ ዋና ከተማዋን ካርቱምን ይጨምራል። የመኖሪያ ቤቶችና የሲቪል መሠረተ መሰረተ ልማቶች ወድመዋል። ዋና ከተማዋ ካርቱም እንዳልነበር ሆናለች። ቤተ መንግሥቱ ሳይቀር በውጊያ ተጎድቷል። የካርቱም ምልክት የነበረው ህንጻ በጀት ጋይቷል። በጦርነቱ ዘግናኝ ግፍና በደል እየተፈጸመ ነው። ዜጎችን የማሰቃየትና ብሔርን መሠረት ያደረገ ጥቃትም ቀጥሏል። ያለ ልዩነት ጥቃቶች ሰላማዊ ዜጎችን እየገደሉ ነው። የቱርኩ የዜና ወኪል አናዶሉ እንደዘገበው በጀነራል አብዱል ፋታህ ቡርሃንና በቀድሞ ምክትላቸው በመሐመድ ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ድጋፍ ሰጪ ኃይላት መካከል የስልጣን ሽኩቻ ከተቀሰቀሰበት ጊዜ ወዲህ ወደ 28 ሺህ የሚጠጉ ሰዎች ተገድለዋል። ከሰሞኑ በተባበሩት መንግስታት ድርጅት በኩል በወጡ ሪፖርቶች ደግሞ ከ27.6 ሚሊዮን በላይ ህዝብ ማለትም ከአገሪቱ ግማሽ ያሉ የሱዳን ህዝብ ከፍተኛ የምግብ እጥረት አጋጥሞታል። የተባበሩት መንግስታት ድርጅት አጋር የሆነው በዓለም አቀፍ ደረጃ ከፍተኛ ረሃብን የሚከታተለው አይፒሲ የተሰኘውን ተቋም ይህን አረጋግጧል። የአይፒሲ የረሃብ ሪፖርት እንደሚያሳየው ረሃቡ ደረጃው አምስት ላይ ደረሰ ሲሆን ሰሜን ዳርፎር ዘምዘም ካምፕና ና የምዕራብ ኑባ ተራራ ክፍሎች በረሃቡ ከፍተኛ ሁናቴ ተጎድተዋል። ሰዎች ሳር እየተመገቡ ነው። ከታሳስ 224 እስካሁን ባለው ጊዜ የኡም ካዳዳ ሜሊት፣ አልፋሸር እና አልአላይት የሰሜን ዳርፉር ቀበሌዎችም ተጨማሪ ረሃብ የሚስፋፋባቸው ሆነዋል። በተጨማሪ በሌሎች 17 አካባቢዎች የሚገኙ የውስጥ ተፈናቃዮች ረሃብ ጠንቶባቸዋል። ጉዳት ከደረሰባቸው አካባቢዎች መካከል የካርቱምና የአልጀዚራ ግዛቶችም ይጠቀሳሉ። ጦርነቱ በፍጥነት ካልቆመ የረሃብ አደጋውን ለመቅረፍ የሚደረገውን ጥረት ማለትም የእርዳታ ቁሳቁሶችንና የድርጅት ሰራተኞችን እንቅስቃሴ ያስተጓጉላል። በ2025 በሱዳን ያለውን ቀውስ ለመታደግ እና በጎረቤት ሀገራት ላይ የሚያሳድረውን ተጽዕኖ እንዳይባባስ በአፋጣኝ ጦርነቱን ማቆም ያስፈልጋል ጦርነት ሲረዝም ማህበረሰብ በተስፋ መቁረጥ ስሜት እንዲዋጥ ያደርጋል። ምንም እንኳን በአማካይ የሚዘንበው ዝናብ በግብርና ስራዎች አጋዥ ቢሆንም ያልተቋረጠ ግጭት የግብርና ስራዎችን አስተጓጉሏል። አርሶ አደሮች ማረሳቸውን ጥለው እንዲሰደዱ ሆነዋል። በሰሜን ዳርፎር ግዛት በዛምዛም ካምፕ ረሃብ ለመጀመሪያ ጊዜ ከተረጋገጠ ወዲህ ከአራት ወራት በኋላ በመላ ሀገሪቱ ለሚገኙ በሚሊዮን የሚቆጠሩ ሰዎች የምግብና የምግብ አቅርቦት ከጊዜ ወደ ጊዜ የተስተጓጉለ መምጣቱን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ቀደም ብሎ አስጠንቅቆ ነበረም። ድርጅቱ እንደገለጸው በአፋጣኝ ያለምንም እንቅፋት ሰብዓዊ እርዳታና አጣዳፊ የሆነ ዓለም አቀፍ ድጋፍ ካልተደረገ የረሃቡ አደጋ ይበልጥ እየተዛመተ ይሄዳል። የሚሊዮኖችን ህይወት በአብዛኛው የህፃናትን ህይወት አደጋ ላይ የሚጥል ይሆናል። ለቀውሱ ዋነኛ መንስኤ የሆነው ግጭት፣ መፈናቀል፣ ሰብዓዊ እርዳታ ማግኘት አለመቻሉ ነው። ከአምስት ወራት በፊት ራብ ለመጀመሪያ ጊዜ በተረጋገጠበት በሰሜን ዳርፎር ዛምዛም ካምፕ ውስጥ አንዳንድ ሰብዓዊ የምግብ እርዳታዎች ቢደርሱም ሁናቴዎች አሁን የከፉ ሆነዋል። ለረጅም ጊዜ የዘለቀው ዓመፅና የኢኮኖሚ ችግር የገበያዎችን ሁናቴ አናውጦታል። በሚሊዮን የሚቆጠሩ ሰዎች ከመኖሪያቸው እንዲፈናቀሉ አድርጓል። ዋነኛ የሸቀጥ ዋጋ ለአብዛኞቹ ሰዎች የማይቀመስ አድርጎታል። ሰዎች ለወራት ምግብ ማግኘት የሚችሉበት አጋጣሚ በጣም አነስተኛ ነው። በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በሱዳን ውስጥ እጅግ ረሃብ የከፋባቸውን አካባቢዎች ለመድረስ አስቸጋሪ የሆኑ ቦታዎች ላይ ቋሚና የማያቋርጥ የምግብ እርዳታ ለማድረስ ጥረት እያደረገ መሆኑን ተናግሯል። ፕሮግራሙ በቅርቡ በጦርነት በፈራረሰችው ሱዳን ውስጥ በረሀብ አደጋ ለተጋለጡ ከ800 ሺህ ለሚበልጡ ሰዎች የምግብ እርዳታ ሰጥቻሉ ብሏል። ይህ በዚህ እንዳለ በሱዳን ጦር የሚመራው መንግስት የሪፖርት ከመውጣቱ በፊት ከኮሚቴው ጋር ትብብር ማቋረጡን ሮይተርስ ዘግቦ ነበርም። ዓለም አቀፉ የረሃብ ገምጋሚ ኮሚቴ አይፒሲ ሱዳናውያን የከፋ ራብ ውስጥ በመግባት የሀገሪቱ ጦርና ፈጥኖ ደራሽ ድጋፍ ሰጪ ኃይሉን ተጠያቂ አድርጓል። የተባበሩት መንግስታት ድርጅት እንደገለጸው ደም መፋሰሱን የሚያቆም ለድርድር ስምምነት መንገድ የሚጠርግ የተኩስ አቁም ስምምነት የሚያካሄድና የሱዳንን አንድነት የሚያስጠብቅ በሱዳን የሚመራ ተአማኒ የሆነ የፖለቲካ ሂደት ያስፈልጋል። ይህ ካልሆነ ግን የዚህ ጦርነት መዘዙ ለሱዳንና ለቀጠና የሚተርፍ ይሆናል። ምስራቅ አፍሪካውንም በአስከፊ ጦርነት አዙሪት ውስጥ ቀጥሏል። አንድ ጤና ውሎ የሚያድር ሀገር ጠፍቷል። አብዛኞቹ የምስራቅ አፍሪቃ ሀገራት በሰላም እጦት እየታመሱ ነው። ኢትዮጵያና ሱዳን፣ ሶማሊያና ደቡብ ሱዳን ውጊያ ላይ ናቸው። በዚህም ሚሊዮኖች ተፈናቅለዋል፣ ሺዎች ተገድለዋል። ረሃብ ደግሞ ጦርነቱ ያፈናቀላቸውን እያረገፈ ነው። የዩኤስኤአይዲ እርዳታውን ማቆሙ ደግሞ ሁሉም የምስራቅ አፍሪቃ ሀገራት ላይ ከባድ አደጋ ፈጥሯል። ዛሬ ሱዳን ውስጥ የተፈጠረው ነገ በሌሎች ሀገራትም ሊቀጥል እንደሚችል እየተነገረ ነው። ጦርነት ይህን ጨምሮ ሌሎች አስከፊ ገጽታዎች ያሉት ጉዳይ ነው። በተቻለ መጠን መሪዎች ውጊያንና ጦርነትን በማስቀረት ለሕዝቡ ሰላሙን ይሰጡት ዘንድ ከየአቅጣጫው አሁንም እየተጠየቀ ነው። አበቃን። መልካም ጊዜ ተመኘን።